ተጨንቆ አንድ ቀን ማሳደር አይፈልግም። ስራ በዚህ አይነት መልኩ ጭንቀት አምነት አለበት። ባላገሩ ያው ገና ሲጀምረው ከሰው ጋር ያጋጨኛል ምናምን የሚል ሀሳብ ነበረኝ። ሁሉም የራሱ ከለር አለው። በቃ ዳኛ መሆን የሚችል ስለሆነ የሚጮሁ ነገሮች ለእኔ ብዙም ምቾት አይሰማኝም። ብዙ ስራ መስራት አለበት ብዬ ግን መናገር እፈልጋለሁ። እንደ ታላቅ ወንድም ሰው ላይ መስራት ከምን ጊዜም በላይ የሚያስደስት ነገር ነው። ስራህን ብቻ ነው ሰው የሚያውቀው ያለው። ብዙ ስራ ሰርቼ ብዙ ነገር አድርጌ የዚህን ያህል ጸጉሬ ዶሚኔት ካደረገ ይሄ ልክ አይደለም ብዬ እዛኔ በቃ ውሳኔ ወሰንኩኝ። እና ስሙ ሱልጣን ኑሪ ነው አሁንም ስራ ሲሰራ በሚሰራበት አጋጣሚ በቅንፍ ሶፊ ነው የሚለው ሱልጣን ኑሪ ቤተሰቦቹ ያወጡለት ስም ነው ከዛ በኋላ ደግሞ ሶፈንያስ ይባል ነበር ቤት ውስጥ ይመስለኛልና ከዛ ሶፊ የሚለውን እኔ መጥራት ጀመርኩኝ ማለት ነው አሁን ሰው ሁሉ እየተቀባበለ ሶፊ ይላል እንግዲህ ከሀገር እስከ ሀገር ሙዚቃ የጀመርኩት በክራር ነው መስታወት የሚባል ክበብ ያለው ክራር ነበር የምጫወተው የነበረው የነ ጎሳዬ ግሩፕ ማለት ነው። እኔ ጎሳዬና ቴዲ አፍሮ አብነት አጎናፍር አንድ ላይ ሆነን ነበር መስታወት ምንሰራ የነበረው እና እዛ ስንሰራ ክራር ነበር ምጫወቶ የነበረው። ፋዘር ክራሪን ሰብሮብኛል አውጥቶ ማለት ነው። ትምህርቴ እንድማር ነበር የሚፈልግ የነበረውና የብዙ ኢትዮጵያኖች አባት ፍላጎት ትምህርት መማር ነው በመጀመሪያ ደረጃ። ሶፊ ኪቦርዲስት ከመሆኑ በፊት በነገርሽ ላይ ክራር ተጫዋች ነበረ። በክራር ተጫዋችነት ነው መስታወትም የገባው። መስታወት የቲያትርና ሙዚቃ ክበብ ያው ሬም በድምጻዊነት የማለት ነው። ከዛ በኋላ ራሱን ያዳበረ ራሱን ለበለጠ ደረጃ ለማድረስ ጥረት ባደረገበት ሁኔታ ያው ኪቦርድ ስቶኑ ዛሬ የምታየው ደረጃ ላይ ነው ያለው። ብዙ የፊልም ማጀበያ ሙዚቃዎችንም ያው ሰርተን ሰርቶ እየሰማን ያለ ነው። ስራ ሙዚቃ ማቀናበር ነው። ከህዝብ ጋር ያስተዋወቀኝ ደግሞ ባላገሩ ነው። ስራ ላይ ከውስጣራ ነው ምንም ጥያቄ የለው። ስራ ላይ እኔ ይሄ ያልተመቸኝም ነው የሚለኝ። የማንኛውንም ሰው ስራ እንኳን ሲሰማ ገና የምንጠብቃቸው ዘፋኞች እንኳን ሲወጡ ሰምተዋል። ይህንን ስራ እንዴት ይለኛል? ቆንጆ ነው ጥሩ ነው ስ እኔ ግን ያልተመቸኝ ነገር አለ ባላገሩ ያው ገና ሲጀምረው ከሰው ጋር ያጋጨኛል ምናምን የሚል ሀሳብ ነበረኝ ግን እኔ ባላየሁት እይታ ደግሞ ባላገሩ በጣም ለእኔ የጠቀመኝ ነገር አለ ሙዚቃን በሌላ መንገድ እንዳየው አድርጎኛል ባላገሩ በፊት እኔ ዘፋኝ አይደለም ብዬ የማስበው አይነት ሰው ግድ ስለቀለጸ ወይም ደግሞ ሬንጁ ሰፊ ስለሆነ ምናምን አይደለም ዘፋኝ የሚባለው እና ሁሉም የራሱ ከለር አለውና። እና ማንም ሰው ከዘፈነ የሆነ ነገር አለው የሚለውንም ነገር እንዳቅ አድርጎኛል። ይህ ቅኝት ላንቺም እንደዚሁ ከብዶሻል፣ የቀለለህ ነው እንደ የሚመስለው፣ ከዚህ በላይ ሙላ መስራት እንደምትችል ሚያሳይ ነገሮች አሉ። የተለየ አዲስ ነገር አላየንም። ከአንተ ጋር ያወዳደርኩት አንተ ከማንም ሰው ጋር አላወዳደርኩም። እስታሁን ካቀረብካቸው ለእኔ ይሄኛው ትንሽ ትንሽ ዳኝነቱ ትንሽ ያው ቀጥታ ነው የሚናገረው ቀጥታ ስለሆነ ትንሽ የእሱን ነገር የመጠበቅ ነገር ነበረ። ምን ሊሆን ምናምን የሚለው ነገር አስብ ነበር። ደስ ይለኛል፣ በሙያው ያመነበትን ነገር ይናገራል። አይዶል ሾ ላይ ስትመለከችው አትቀሪም። የሚሰጣቸው አስተያየቶች በጣም ለየት ያሉ ናቸው። ሙዚቀኛውን የሚመክር ድምፃዊውን፣ የሚያበረታታ ትልቅ እንዲሆን የሚያደርግ እንጂ ዝም ብሎ ያኮስሶ አኮስሶ ወይም ደግሞ አላስፈላጊ መካብ ክቦት አይነት የሚለያይ አይነት ሰው አይደለም። እንዳየሁት ከሆነ በቃ ዳኛ መሆን የሚችል ሰው ነው። አሁን ዳኛ የሚባለው ነገር ራሱ አንድ የሆነ ባህሪ ያስፈልገዋል። ትክክለኛ የሆነውን ነገር ትክክለኛ ለማለት በትክክል በቃ ለዳኝነት የሚበቃ አይነት ሰው ነው። ውሳኔ ላይ ጆሬ የነገረኝን ነገር ብቻ ነው ምለው። ያ ሰውዬ ስላለቀሰ ስላላለቀሰ፣ እንደዚህ ስለሆነ እንደዚህ በእንደዛ ሁኔታ ስለመጣ እሱን እኔን አይመለከተኝም ምክንያቱም በሌላ መንገድ ያን ሰው የምረዳበት መንገድ ካለ በደስታ አረዷዋል። ውሳኔ ውስጥ ከመግባትሽ በፊት ይሄ አንቺ ላይ ጫና የሚፈጥሩ ነገሮች ታሪክ ያውሩና ይገባሉ እና ያ ነገር እኔ ብዙም አልደግፈውም። ከለሮች ላይ፣ አዘፋፈን ላይ ከውድድሩም በኋላ አልበሜ ምን አይነት ቅርጽ ቢኖረው አሪፍ ሊሆን እንደሚችል ብዙ አስተያየቶችን ሰጥቶኛል። አሁንም ድረስ ስሰማው ሰማው ጥሩ ምላቸው ለእኔ ማለት ነው ያስደስትኝ። ስራዎች አባዊስ ቬጋስ ላይ የሰራውት ስራ በጣም አሁንም ድረስ ስሰማው ደስ ይለኛል። ጥሩ ነው፣ የተዋጣ ስራ ነው እና የመጀመሪያም ስራ ነው ባይዘ አባዊስ ቬጋስ። ሌላው የመጨረሻ ቀሚስ የመጨረሻ ቀሚስ፣ እሱም በጣም ኔ ማስተር ምላው ስራ ነው። እዛ ላይ የነበሩ ነገሮች በሙላ በጣም ጊዜ ፈቼ የሰራውት ስራ ነው። በጣም ከአስተዳደሮች ምንም ተጽዕኖ አልነበረብኝም። ምንም ማለት ነው ሙሉ ነፃነት ነበረኝ። የኔን ስሜት፣ ትክክለኛ የኔን ስሜት ያንጸባረኩበት የፊልም ሙዚቃ የመጨረሻው ቀሚስ ነው ና ያ ማለት ሌሎችም እንደዛ ነው ማለት አይደለም። ግን በቃ ሙዚቃ ነፃነት ይፈልጋል። ስለዚህ በነፃነት ምሰሪው ነገር ደግሞ ጥሩ ነው። በቅርብ ጊዜ ደግሞ የሰራሁት አንድ ፊልም አለ ሲመት የሚል ፊልም በአጼዎች ታሪክ ላይ የተሰራ ፊልም ነው እና እሱም እንደዛው ጥሩ ነው። ለየት ያለ ነው። በፊት እስተዛ ድረስ ከምሰራቸው ስራዎች ወጣ ያለ ስራ ነው። እሱም በባህል መሳሪያዎች፣ በተለይ በባህል መሳሪያዎች የተሰራ ና ትንሽ የባህል ነገሩ ዶሚኔት የሚያደርግ ነገር ነው እና አዲስ ለእኔም አዲስ ኤክስፔሪንስ አዲስ ተሞክሮ ስለሆነ እሱንም ወድጀዋለሁ። እነዚህ ስራዎች ናቸው። አልበም ካልሽን የአቡሽ ዘለቀ ጃልጅሎ እሱ አልበም ላይ እሱ የአልበም ስራ እሱም ጥሩ ነው። እሱም እንደዛው በ በእኔ ስሜት የሰራሁት ስራ ብዬ ነው የማስበው። ከሰራቸው በርከት ያሉ ስራዎች ከአቡሽ ዘለቀ ጋር ላ ዘፈ በጣም ነው የሚመቸኝ። ሶፊም በጣም በብቃት ሰርቶታል። ሹቤታ ኢመላዌ ሹቤታ ነገያ ወሊፉና ብነ ሂዳኔ ማርታ ማርታ ጫላን ቶላ ኩኖ ስምብሬን ዶቴ ስርብተ በይጆሌ ሹቤታ ኢመላዌ ሹቤታ ኢመላዌ ኢመላዌ ከሶፊ ጋር ትውቃችን ከዚህ በፊት የሰራቸው ስራዎች ነበሩ፣ እና እነሱን ሰማ ነበረ እና አንድ የሬጌ ሙዚቃ ነበረ በዛን ጊዜ ይወጣና፣ እሱን የሬጌ ሙዚቃ ሰምቼ ስልኩን አፈላለኩና አገኘሁት። ከዛን እኔም የሬጌ ሙዚቃ ለመስራት ነበር እሱ ጋር መጣጤና፣ ጀመርን። በጣም አሪፍ ሆነ። ከዛን ጃልጅሎን ለመስራት ተነጋገርን እና የጃልጅሎን ሙዚቃ ጀመርን። እንዲህ እንዲህ እያለ ወደ ዘጠኝ ሙዚቃዎች እሱ ሰርቶልኛል፣ በጃልጅሎ አልበም ውስጥ ጃልጅሎን ጨምሮ ማለት ነው። ትውውቃችን እንግዲህ በዚህ መልኩ ነው የቀጠለው። ከሙዚቃ ጋር በተያያዘ ሳውንድ ሳስብ፣ ሳውንድ ዲዛይን ሳደርግ የእሱን ፌቨራይት አይነት ሳውንድ ነው። ናቹራል የሆነ ሳውንድ ነው እሱ የሚወደው። ስራዎቹን አይተሻቸው ከሆነ በጣም ቱባ ባህል ናቸው። አንዱ የያፑሽን መገለጫ እሱ ነው እና የሚገልጽበት መንገድም ደግሞ በጣም ባህሉን ሳይለቅ ግን በጣም ሞደርን በሆነ ነገር ነው። በወቅቱ ሶፊ ጋር አንደኛ እሱ የሰጠኝ ሳውንድ ለእኔ አዲስ ነበረ፣ ምክንያቱም መጀመሪያ ከሰራዎቸው አልበሞች የእሱ ሳውንድ ተለይቶብኛል እና ለዛም ነው ከአንድ ሙዚቃ ለመስራት መጥቼ ወደ ዘጠኝ ሙዚቃ አብረን የሰራ ነው። ሀሳቡን ሲነግረኝ በደንብ ሲገልጽልኝ ሊሰራ ያስበው ሀሳብ ሞር ይሄ ህዝባዊ የሆኑ ነገሮች ናቸው። ማለት ይሄ የኮረሱ የኳይሩ ስትራክቸር ይሄ በአንድ ሰው፣ በሁለት ሰው፣ በሶስት ሰው የሚሰራ አይደለም። ይሄ በጣም ብዙ ሰዎች የሚቀበሉት አይነት የህዝብ ዜማ አይነት ስሜት የለም እንደዛ አይነት ነገር ነው። ይሄ በማስወጥቶ የሚያዜሙት አይነት ዜማ ነው ሀሳቡ፣ እና ያንን እንዴት ነው የምናደርገው የሚለውን ነገር እዛ ላይ የኤሌክትሮኒክስ ሳውንድ መጠቀሙ ትንሽ አስቸጋሪ ነው። አንድ ሜ ለእኔ የተመቸኝ ነገር እሱ ነው። በጣም ናቹራል ነገሮች ናቸው። ሰዎቹ ሲጨፍሩ በእግራቸው ሲረግጡ ከእግራቸው ጋር አብሮ የሚሄድ ድምጾች አሉ። በእግራቸው ላይ የሚታሰር ጨሌዎች አሉ። የጨሌዎቹ ሳውንድ በራሱ የራሱ የሆነ ፍሌቨር አለው። ሰዎቹ ይዟቸው የሚሄዱት ዱላ ዱላውን ሲያጋጩ የሚመጣ ሳውንድ አለ። እንደነዚህ አይነት ነገሮችን ሰርተሽ የምታመጨው የሆነ ሪትሚካል የሆነ ሳውንድ አለ ያን ሪትሚካል የሆነ ሳውንድ እንዴት አድርጌ ነው ስሜት እንዲሰጥ አድርጌ ማውጣት የሚችለው የሚለውን ማሰብ ይፈልጋል። እየመጣውበት ያለው ስራ የቴሌቪዥን የብራንዲንግ ስራ ነው። ሀሳቡ ምንድነው? ሙዚቃ ማለት ዘፈን ብቻ አይደለም። ሙዚቃ በብዙ መልኩ ይገለጻል። ሙዚቃ በዘፈን ይገለጻል። ሙዚቃ ለአንዳንድ የቴሌቪዥንም ሆነ ለሬዲዮም ለሚዲያ ፕሮግራሞች መግቢያም ሆነ መውጫ ይገለጻል። ሙዚቃ ለስልክ ጥሪዎች እንጠቀምበታለን። ለጌም ጨዋታ አንዳንድ ባክግራውንድ እንጠቀምበታለን። ለሚዚክ ቴራፒ የሚባል ለሕክምና እንጠቀምበታለን። ሙዚቃ እጅግ በጣም ብዙ ለሆኑ ሀሳቦች እንጠቀምበታለን። ምንድነውም ወደ ብራንዲንግ የሚለው ሀሳብ ስንመጣ እንደ መነሻ ያው ከፋና ጋር ነው ለመጀመሪያ ጊዜ ይህንን ሀሳብ አዲስ ሀሳብ ይዤ መጥቼ የሰራ ነው። ይህንን ሀሳብ ከሌሎችም ሚዲያዎችም ጋር ሰርቸዋለሁ ከፋና በኋላ ማለት ነውና። በጣም ውጤታማና ሰክሰስፉል ነው። ይሄም ወደፊት መቀጠል ያለበት ነገር ነው ብዬ ነው የማስበው። ፋና ጋ የሰራናቸው ብራንዲንጎች በደንብ የፋናን የብራንዲንግ ሀሳብ ከፍ አድርጎታል። ችግሮቹ የምናውቃቸው ነው። ብዙ ጊዜ ኦሪጂናል ያልሆነ ነገር ብዙ ችግሮች ይኖሩታል። ኦሪጂናል ብቻ የመሆን ሳይሆን አንድ ወጥ የሆነ ነገር ብዙ ጊዜ ለጆሮም ሲሰማ በጣም ምቾት ነው የሚሰጠው። ላይክ ለምሳሌ በአይናችን ዩኒፎርም የሆነ ነገር ስናይ ደስ እንደሚለን ለጆሮችን እንደዛው እንደዚ አይነት ነገሮች ስሜት ይሰጣሉ። ሁል ጊዜ የነጮችን ሙዚቃ ወስደን ለዜና የነጮችን ሙዚቃ ወስደን ለትራንዚሽን የምንጠቀመው ነገር ይሄ ልክ አይደለም፣ መቅረት ያለበት ነገር ነው። አገሪቱ ውስጥ ባለሙያ አልጠፋም። ባልጠፋ ባለሙያ ለእኛም የስራ እድል መፍጠር ነው። እስቴሽኑንም ከፍ ማድረግ ነው። ሶፊ ገና ከተዋወቅን ገና እንግዲህ ህፃን እያለን ልበለሽ፣ ከተዋወቅን ጊዜ ጀምሮ ከሙዚቃ ውጭ ሶፊ ሊያስብ የሚችለው ነገር ምንም እንደሌለ ነው የምነግርሽ። በስነ ስርዓት ከኛ ጋር እንኳን ተጠራርቶ ወይም ኳስንጫወት እንኳን ተባብለን የሄድንበትን ጊዜ አላስታውስም። ግን ያው የመርካቶ ልጅ እንደመሆኑ መጠን ጫዋታ ይወዳለሁ። እሱም እንደ ታለንት ከተቆጠረ ጫዋታ አዋቂ ነው። ቁም ነገሩ እንዳለ ሆኖ ነው ኢንጂነሪንግ ተማሪ ነበርኩኝ እና አቋርጬ በቃ እኔ ኢንጂነር ሳይሆን ሙዚቀኛ ነው መሆን ያለብኝ ብዬ ነው ወስኜ ወደዚህ ሙያ ውስጥ የገባሁት እና ግን የሚያሳዝኑ ነገሮች ያው ይገጥምሻል። በየጊዜው በስራ ላይ የትኛውም ስራ ላይ እንደዚህ አይነት ነገሮች ይገጥማሉ። ስለዚህ ያንን እንዳመጣቱ መቀበል ነው። እኔ እዚህ ደረጃ ላይ እንደርሳለን የሚል ትንቢታዊ አይነት ስሜት፣ ትንቢታዊ ሀሳብ ነበረኝ። ለምን? ከልጅነቱ የነበረው የእሱን ጥንካሬ አውቃለሁኝ የእኔንም። ለሙያ ያለኝ ፍቅርና ብርታት እሱ ደግሞ ያውቅ ነበረ። አንድ ስራ ለጊዜው አሁን የወጣው ስራ ላይ የተረጋጋሽ ወይ በሚለው እሱ ላይ አብረን ከኔ ጋር የሰራ ነው። የሚያመሳስለን አለመርካታችን ይመስለኛል። ስለዚህ ሶፊ እጅግ በጣም ብዙ ስራዎች ሰርቷል ብዬ አላስብም ከችሎታው አኳያ። ከሶፊ ጋር በነገራችን ላይ ሁለት ሶስት ዘፈን ነበር የሞከር ነው። ሁለቱ ሶስቱም ማለት ሁለቱንም ዘፈን አስቀምጨዋለሁ ለጊዜው ያው ካለመርካቴ አኳያ ለጊዜው ይረፉ ብዬ አንዱን ስራ መርጬ አስቀምጬለታለሁ። ማለት አሁን አዲሱ አልበም ላይ ቆንጆ ዘፈን ነው አሉ። አሁን ሬጌ ላይ ስሰራ ሬጌ ደስ ይለኛል። በጣም ፊል አድርጌው የምሰራው ሙዚቃ ነው እና ከሬጌ ውጪ እንደዚህ ባላድ የሆኑ ማለት እንደዚህ እስሎ የሆኑ ረጋ ያሉ ስራዎች ስሰራ እነሱም ላይ ትንሽ ለእኔ ነፍስ የቀረበ ነው ብዬ አስባለሁ። ከዛ በተረፈ እነዚህ ይሄ የሚጮሁ ነገሮች ለኔ ብዙም ምቾት አይሰማኝም እና ስሰማውም የማይደላይ ነገር ስሰራው ጥሩ ይሆናል ብዬም ስለማላስብ ብዙም ብዙም እንትን አይደለም እዛ ላይ ሰው ላይ መስራት ከምን ጊዜም በላይ የሚያስደስት ነገር ነው። ጎንደር በነበረኝ ቆይታ በህይወቴ በጣም በቃ ከማረሳቸው አንዱ ጥሩ ጊዜ ያሳለፍኩት ጎንደር ነው። ልጆቹ አሁንም ድረስ አሉ እየሰሩ ነው ያሉት። የፋሲለደስ የባህል ቡድን ይባላል። ከዚህ በፊት የነበረ ነው። በነታማኝ ጊዜ የነበረ የባህል ቡድን ነው። እነ እርጋዱ ባለ እነ ታማኝ በየነ ሲሰሩበት የነበረ የባህል ቡድን ነው። ልጆቹን ከዜሮ ከዜሮ ተነስቶ አንድ ሰው ምንም ነገር በቃ ፍላጎት ብቻ ያለው ሰው መጥቶ ያንን ሰው ጥሩ ሙዚቀኛ አድርጎ ማብቃት እንግዲህ ባለሙያ ያውቀዋል ብዬ አስባለሁ ምን ያህል ከባድ እንደሆነና። ፋይናሊ ግን የነበረው ነገር በጣም ስኬታማ ነበረ። የጎንደር ከተማም ልጆቹን ተረክቦ አሁንም ድረስ ደሞዝ እየከፈላቸው እየሰሩን ያሉት አሁን ላለው ጎንደር ለሚገኘው የፋሲለደስ ቡድን ወደ ተለያዩ ወደ ሱዳን እና ወደ ተለያዩ ቦታዎች እየሄደ እየሰራ ነው። በራሱ የራሱን ዜማዎች እየፈጠረ የሚሰራ ቡድን ነው። ጠንካራ የበፊቱን የጎንደር ፋሲለደስን እንደገና መመለስ የቻለ ቡድን ነው። ምናልባት ስልጠናውን ካገኘው በኋላ አንድ ዓመት ከሰራ በኋላ እኔም ከተመረቀ በኋላ ቡድኑ በግል ስራዬ የራሴ ስራዎች ስላሉኝ በዛ እንቅስቃሴ ውስጥ ነው የምሰራው። ፋሲለደስም የሰጣቸውን ነገር አሁን በተግባር ላይ በመተግበር ተጠቃሚዎች በመሆን ላይ ይገኛሉ። ምንድነው ሽልማት ብዙ ጊዜ ያው እንትን ነው የሚሆንሽ ኢነርጂ ነው የሚሆንሽ ለስራሽ። ፋሲለደስም አለ ጉማም አለ ሌሎችም እንደዚህ ስራዎች ምናምን አሉ፣ ሀገር ውጭም አሉ ያነሳሳሻል። ባይዘዌ የጎማም ሽልማቶች የእኔ ፌቨራይት የኔ ማስተር የምላቸው ስራዎች ነው የተሸለምኩትና ጥሩ ነው። ያነሳሳሻል ለስራ ጥሩ ኢነርጂ እንዲኖርሽ ያደርጋል። ሁሌ በተለይ ቢሮ ስትገቢ ስታዩ የበለጠ ማለት አሁንስ ምን እየሰራው ነው? በዛ ፍጥነት ነኝ ወይ የሄድኩኝ ያለሁት ወይስ ወደ ኋላ ነው እየሄድኩ ያለሁት የሚለውንም ነገር እንድታስቢ ያደርግሻል። እና ሽልማት እንደተረጎምሹ ነው። አንድ ጊዜ ቤት ውስጥ እንደዚህ ቴሌቪዥን እያየው ከራሴ ሕይወት ጋር የተያያዘ ነው እና የአሹሩባ ጸጉር የሚሰራው ልጅ ምናምን የሚል ነገር አየውኝ ሰማው እና ስም አለኝ። በደንብ ሙሉ ስም አለኝ። ሙያ አለኝ። ሙያ ያለኝ ስም እያለ ለምንድን ነው እኔ በሹሩባ የምጠራው የሚለው ነገር ያ ሙያዬንም እንትን ከበር አደረገብኝ ይመስለኛል። ብዙ ጊዜ ሰውም ያን ነገር ጭንቅላቴ አቃጨለ ብዙ ነገሮችን። ከዛ በኋላ ብዙ ሰው እኔን ሲያስበኝ ያ ሹሩባ የሚሰራው ልጅ ነው የሚለው እና ለምንድን ነው ሰው በስሜ ሊያቀኝ የማይገባው? ለምንድን ነው በሙያዬ ሰው ማያስታውሰኝ? ብዙ ስራ ሰርቼ ብዙ ነገር አድርጌ የዚህን ያህል ጸጉሬ ዶሚኔት ልክ አደረገ። ይሄ ልክ አይደለም ብዬ እዛኔ በቃ ውሳኔ ወሰንኩኝ። ምክንያቱ ይሄ ነው። ሶፊን ግለጸልኝ ካልሽኝ ሶፊ ጭንቀት ልጅ ነው ማለት፣ የሚጨነቀው ግን ያንቺን ክብር ለመጠበቅ ከመፈልግ አኳያ። በተረፈ ለስራው በጣም ስትሪክት ነው። ምናልባትም ከአብዛኞቹ ሙዚቀኞች ለየት ያደርገዋል ብዬ ማስበው ሶፊን ስራ ቀጠሮ ላይ ቀልድ አያቅም። የሱስ ችግር ያለበት ልጅ አይደለም ሶፊ። ከዚህ ከዚህ አኳያ ለስራው የሚሰጠው ጨዋነት መንፈስ እስከ ዛሬ ላለበት ደረጃ እንዲያውም ከዚህ በላይ ኤክስፔክት አድርግበታለው። እስካሁን ላለበትም ደረጃ ደግሞ የደረሰው በዚህ ስነ ምግባር መልካምነት ነው ብዬ አስባለሁ። የኔ መደበቅ ሳያንስ አንተም እንድትደበቅ አልፈልግም። አትደበቅ፣ ስራህን ብቻ ነው ሰው የሚያውቀው ያለው። አብረን ረጅሙን ጊዜ ተጉዘናል። ስለነበረን መልካም ጊዜ እግዚአብሔርን ማመስገን እፈልጋለሁኝ። እድሜና ጤና ይስጥህ። ከዚህ በላይ ትልቅ ደረጃ ደርሰህ አያሃለሁ ብዬ አስባለሁ። በዚህ በሙዚቃ አንድ ለየት ያለ ነገር የመስራት ሀሳቡ አለኝ፣ ስፔሻሊ ከዚህ ከሚውዚክ ቴራፒ ጋር በተያያዘ ስራው ከባድ ነው ከሕክምና ስራ ጋር የሚያያዝ ነው እና በተፈጥሮ የኔ የሙዚቃ ፊል የማደርጋቸው ሙዚቃዎች ለእነዚህ ለሚዚክ ቴራፒ በጣም የቀረቡ ናቸው። ግን በባህሪው ሚዚክ ቴራፒ ሙዚቀኛ መሆን ብቻ ሳይሆን ጥሩ የሕክምና ባለሙያ መሆንም ይፈልጋል። የስራው ባህሪ እኔ ባነበብኩት ማለት ነው። እና ያን ነገር ለማድረግ ደግሞ አሁን ያለውበትም የህይወት ውጣ ውረድ ምናምን ትንሽ አስቸጋሪ ነው አገራችን ላይ ያለውም ነገር ባለው ነገር ወደዛ ህክምናውንም አጥንቶ እንደገና የሙዚክ ቴራፒውን ኮርስ ወስዶ እንደገና ወደዛ ለመግባት ትንሽ ቻሌንጂንግ ነው እና እንደ ህልም እሱ ነገር ቢሳካልኝ የእኔ በጣም የምንጊዜ ህልም ነው።